ውያው አያወጣውም። ይሄ ሰው አባቱ እንደሚወድ እየወደደው፣ አባቱ በጣም እየተጠነቀቀለት። አንድ ቀን ግን አንድ ነገር አደረገ። ህልምን አለመ ይላል። ክብር ለየሱ ህልም አለመ። ህልም ሲያለም እንዲህ ነው ያለው፣ የሁላችሁ ነዶ ይላል፣ የአስራ ሁለታችሁ የሁላችንም ነዶ፣ ምን ብለው ነበረ? ቆመው ነበረ። አረ ህልም አለመ። እንደዛ ቆመው እያሉ የኔ ነዶ ግን እንዲህ አለች። የኔ ነዶ ቆማ፣ የናንተ ነዶ ለኔ ነዶ ምን አለች? ሰገደች የእናንተ ነዶ ሰገደች፣ የኔ ነዶ ቆመች። ወንድሞቹ ይህንን ትንቢት ወይም ይሄንን ህልም ሲነግራቸው ተቆጡ፣ ጠሉት። ከጠሉት በኋላ እንደገና ደግሞ አንድ ቀን ህልም አለመ። ህልምን ሲያልም ደገመው። ጨረቃና ከዋክብት ፀሐይም ጭምር ለእኔ ሲሰግዱ አየሁ አለ። አባቱ በነገሩ በጣም በጣም ሰማና ገሰጠ ይላል። አሁን የገሰጠው ወንድሞቹ አይደሉም አባቱ ገሰፀው አባቱ ገሰፆት ግን በምን በልቡ ይጠብቀው ነበር ይላል። እኔና እናትህ ምን ልን ልንሰግድልህ ወንድሞቹ ልንሰግድልህ ነው? ምን አይነት ህልም ነው ያለምከው ብሎ በጣም በጣም ገሰጡት። ከገሰጡት በኋላ ይሄ ስለፍቻ ያቀ ህልሙን አለመ- ጨረሰ ህልሙን በአየማግስት ግን ይሄ ህልመኛ ተብሎ መድረክ አልተሰጠውም። ይሄ ባለ ራእይ ተብሎ የሆነ ቦታ መጥቶ አገልግሎት አልጀመረም። ምንድነው? ግፊት ተጀመረበት። ተጠላ ተገፋ ለምን ህልም ስላየ ያየው ህልም ሌሎቹን እራሱን ከፍ የሚያደርግ ነው እኛን ዝቅ የሚያደርግ ነው በማለት ወንድሞቹ በምቀኝነት ምን አሉ ገፉት ህልም በሰው ፍቃድ አይታይም ትንቢትም በሰው ፍቃድ አይመጣም እግዚአብሔር ለወደደው ያደርጋል አሜን ትላላችሁ ክብር ለኢየሱስ ይሁን የተገፋችሁ እግዚአብሔር ወደ በረከት ያወጣችኋል ይህ መገፋትን እግዚአብሔር አምላክ በኢየሱስም ወደ በረከት ያደርገዋል ወደ በረከት ያደርገዋል ተገፍተህ ልትወድቅ ሳይሆን ተገፍተህ መንገድ ላይ ልትቀር ሳይሆን ተገፍተህ ነገር ሊያጦም ሳይሆን የተገፋህበት ነገር ካለ እግዚአብሔር ያከብረሃል። እሱ ያከብረኛል በሏል። በህልሙ ምክንያት የተገፋህ በእራዩ ምክንያት የተገፋህ በሚጸልየው ጸሎት ምክንያት የተገፋህ ለአገልገል ሲል የተገፋህ እሱ ይከብራል። አንቺ ሴት ትከብሪያለሽ። አንተ ሰው ትከብራለህ። አንተ ትከብራለህ። መጽሐፍ ሲናገር እንዲህ ያለው እግዚአብሔር አምላክ ይህንን ሰው ለብዙ ነገር ይጠብቀው ነበር፣ ለመልካም ነገር ይጠብቀው ነበር። ስለዚህ አባቱ በልጅነቱ ወራት ምን አድርጎታል? ልብስ አልብሶታል። የምን ልብስ? የቤት ልጅ ልብስ፣ የቤት ልጅ ልብስ። በቃ ምልክት ያለበት አልብሶታል። አባቱ ያችን ጌጠኛ ልብስ፣ ይሄ ልጅ የኔ ነው፣ ከቤት አይወጣም። እግዚአብሔር ደግሞ ልብስና አይቶለታል። የሚገርማችሁ ነገር ወንድሞቹ ይዘው ወሰዱትና ቀበሩ። ምን ነው ጉርጓድ ውስጥ ከጣሉት እና ከሻጡት በኋላ ለአባታቸው እንዲህ ነው፣ ልብሱን አወለቁና እንደዚህ አደረጉ። ጠቦት አርደው ደም አድርገው፣ ልጅህን ምን በላው? አውሮ የበላው። በኢየሱስ ስም አትበይ። አሜን። በኢየሱስ ስም አትበላ። አሜን። የወንድም በኢየሱስ ስም አይሰራብህም። እስቲ እኔ አልሞትህም በለኝ፣ እኔ አልሞትህም በይ። አሜን፣ አሜን። ወንድሞቹ ነው አውሬ በልቶታል። ትንቢት ይዘው መጡ ደግሞ። ትንቢቱ እንዲታመድ ምን አደረጉ? ልብሱን ወስደው ደም በደም አድርገው ይሄው ይሄ ልጅ ነው። ያዕቆብ አየና አለቀሰ። ወይኔ ብሎ አለቀሰ። በምሪት አለቀሰ። አሳብ ጥሎበት ነበረ። አይን ጥሎበት ነበረ። ልብስ ምልክት አድርጎበታል። ሰማይ ምልክት አድርጎበታል። አባቱ ምልክት አድርጎበታል። እግዚአብሔር አምላክ አንዳንድ ጊዜ በምታልፉበት ነገር ሁሉ የሆነ ነገር ስትወሰድባችሁ፣ የሆነ ነገር ስትቀሙ፣ የሆነ ነገር ካላችሁ ሲገፈፍ ለምን እንደሆነ ታውቃላችሁ? እግዚአብሔር ያንን ስላላለበሳችሁ ነው። ያንን ነገር ስላልሰጣችሁ ነው። አባቱ የሰጠውን አባቱ ያለበሰውን ልብስ እግዚአብሔር አልወደደው። ልብሱ የቤት ልጅ ልብስ ነው። እግዚአብሔር ግን ንጉስ ብሎታል። በኢየሱስም እግዚአብሔር ያለሽን ትለብሻለሽ። ሰው ያለበሰ በኢየሱስም ይወልቃል፣ ይወልቃል በልጅ አሜን አሜን። ከዛ እንዲህ ነው የሆነው፣ ወሰዱት፣ ሸጡት። ከሸጡት በኋላ ቀጥታ ጴጢፋራ ቤት ገባ። ጴጢፋራ ቤት ከገባ በኋላ ቀጥታ ምንድን ነው የሆነው? ከብት ጠባቂ የጴጢፋራ መልካም፣ ምንድን ነው ባለንጀራ ሆነ። እዛም ሲገባ ደግሞ አንድ ልብስ አለ። ምን አይነት ልብስ? የእረኛ ልብስ። ምን አይነት ልብስ? የበግ ጠባቂ ልብስ ሰማይ ምን ይላል? ንጉስ ነው ይላል። ምድር ምን ታደርጋለች? አንዴ ቤት ልብስ ታለብሳለች። ምድር ምን ትላለች? አንዴ ቤት ጠባቂ ልብስ ታለብሳለች። እግዚአብሔር ግን ያንን ልብስ አላለበሰውም ነበር። አንድ ቀን ይህን ልብስ እግዚአብሔር ሊያወልቀው ሲመጣ በጲጢፋራ ሚስት በኩል መጣ። ምን አለችው? እባክ ከኔ ጋር ተኛ፣ ከኔ ጋር ዝሙት፣ ከኔጋር ጋር ክፉ ነገር አር የሚገርመው ነገር አንድ ነገር ነው። አንድ ቀንም ዮሴፍ፣ የሚገርማችሁ ከነቢያቶች ሁሉ አንድ ቀንም እግዚአብሔር እኔ ከአንተ ጋር ነኝ ብሎ ታያውቅ ግን እንደዚህ ያለው እንዴት በእግዚአብሔር ፊት ኃጢአትን አደርጋለሁ? አንተ አንተ አይቆ ስንት ጊዜ ትንቢት ይነገራል? አለ ስንት ጊዜ ይነገርሻል? ስንት ጊዜ ይነገራል? አንድ ቀን እንኳን እኔ ካንተ ህልሙን በልጅነቴ በቃ አለቀ። እንዴት በእግዚአብሔር ፊት ኃጢአትን እሰራለሁ ብሎ እምቢ አለ። ነዘነዘችው። ይሄ ነዝናዛችሁ ዛሬ ተወጋዩ ነዝናዥሽ፣ የተወጋዩ ጸሎት እንድታቆም የሚነዘንዝሽ እንዳትሰብግ የሚነዘንዝህ እንዳታገለግል የሚነዘንዘ፣ በኢየሱስ ስም የተወጋ ይሆን በኢየሱስ ስም የተወጋ ይሆን አሜን ብለው ሰ የተወጋ ይሆን በኢየሱስ ስም አሜን። ስትል ሆናለህ፣ አሜን ስትል ሆናለሽ። ነዘነዘችው። አንድ ቀን እንዴ ያለች ያዘች ምኑን